አስደናቂና እምቅ የቱሪዝም ሀብቶች ባለቤት ናት። በሀገሪቱ አራቱም አቅጣጫዎች ተዘዋውሮ የጎበኘ ጎብኚም የሚመሰክረው ይህንኑ ነው። ታዲያ የሀገር ውስጥም ሆነ የውጭ ጎብኚዎች የጉዞ መረጃዎችን ዲጂታል በሆነ መንገድ እንዲያገኙ እንዲሁም ደግሞ ክፍያ ስርዓታቸውን በዲጂታል እንዲፈጽሙ ኢትዮ ቴሌኮም በርካታ ስራዎችን እያከናወነ ይገኛል። ጤና ይስጥልን ውድ ተመልካቾቻችን፣ እየተዝናናችሁ ቁም ነገር የምታገኙበት ሳምንታዊ የዘመንና ቴክኖሎጂ ፕሮግራማችን እንሆ ተጀምሯል። በቀዳሚ ዝግጅታችን በጉዞ መረጃ ላይ የሚሰሩ ያስጎብኝ ድርጅቶች የቱሪዝም ዘርፉን ለማሳደግ ምን ምን ስራዎችን እያከናወኑ ነው? ኢትዮ ቴሌኮም ያመቻቸው የኔትወርክ ዝርጋታስ እንዴት ስራቸውን እያቀለለላቸው ነው የሚለው ላይ ዝግጅት አዘጋጅተናል። እሱን ተከታትለን እንመለሳለን። ከዛም ባሻገር ደግሞ ዘመን ቅምሻን ጨምሮ በቴክኖሎጂ ዙሪያ እንደተለመደው ጠቃሚ ጥቆማዎች እናደርሳቸዋለን። ሰላማዊት እንደሰም ፕሮግራሙን እየመራው ከእናንተ ጋር ቆይታ የማደርግ ይሆናል። አብራችሁን ቆዩ። ሃምሳ አምስት በላይ የአስጎብኚ ድርጅቶች ማህበር አባላት አሉን፣ ድርጅቶች ማለት ነው። በየቀኑ እየጨመረ የሚሄድ የማህበር አባላት ነው ቁጥር እናያለን። መላ ኢትዮጵያን ያካተተ አስጎብኚዎችን ወይም የአስጎብኚ ድርጅቶችን ያጣመረ ያካተተ ማህበር ነው። ከእለት እለት የጉብኝት ሁኔታ እየጨመረ ነው ያለው። ለተለያዩ ኩባንያዎች አስጎብኝ ድርጅቶች ውጭ ሀገር የሚገኙ አስጎብኝ ድርጅቶች ከእኛ አስጎብኝ ድርጅቶች ጋር ያላቸው ግንኙነት በፖስታል ሰርቪስ ከሆነበት ዘመን አንስቼ እስከ ፋክስ መጠቀም በኋላ ደግሞ የተለያዩ ትሬድ ፌሮችን የተለያዩ አውሮፓ ሀገሮች አሜሪካን፣ እንዲሁም ኤዥያ፣ ቻይና፣ አፍሪካ አማገር በተለያዩ አካባቢዎች በመሄድ የኢትዮጵያን የመዳረሻ ቦታዎች ወይም ደግሞ የጉብኝት ቦታዎችን በተለያየ ትሬድ ፌር ላይ በመገኘት በማስተዋወቅ ነበረ የምንሰራው። ከዛም በኋላ ደግሞ የኢሜይል ሰርቪሶች ሲመጡ ይሄ ዲጂታል ቴክኖሎጂ በጣም እየሰፋ ራፒድ በሆነ በጣም በፈጣን ሁኔታ እየሰፋ ሲሄድ ከሱ ጋር አብረን መሮጥ ነበረብንና፣ አሁን ያለው በጣም ልነግርሽ በማልችለው መንገድ ጌም ቼንጀር ነው። የዲጂታል ቴክኖሎጂ ለቱሪዝም ያለው አስተዋጽኦ እንደ ጌም ቼንጀርነት የምንጠቀምበት ደረጃ ላይ ደርሰናል። በነበርኩበት ዘመን ሁሉ ከሁለተኛው ጀኔሬሽን እስከ አምስተኛው ጀኔሬሽን ድረስ ያለውን ለውጥ በመታዘብ እዚህ ደረጃ ደርሰናል። አሁን ጭራሽ ትልቅ ፓወርፉል የሆነ የኔትወርክ ዝርጋታንና የኔትወርክ አጠቃቀምን የሚፈልግ የቱሪዝም ሳተላይት አካውንት የሚባል በቱሪዝም ሚኒስቴር አማካኝነት የተዘረጋ ፕላትፎርም አለ። ያን ለመጠቀም ትልቅ የሆነ የኔትወርክ አጠቃቀም ይፈልጋል። በኢትዮጵያ ውስጥ ይሄ ቴክኖሎጂ ወይም ደግሞ የኢትዮ ቴሌኮም ይህን ኢንትሮዲውስ ከማድረጉ ከማስተዋወቁ በፊት በጎረቤት ሀገሮች በጣም እንቀና ነበር። ምክንያቱም እንግዶቻችን ይነግሩናል፣ ፊድባክ አለን። ሁሌም እናንተ ሀገር ለመምጣት የተሳካ የተሳለጠ ከእናንተ ጋር ያለን ግንኙነት አልነበረም ይሉን ነበር። እንግዲህ በጣም በፊት በነበረው ኔትወርክ አጠቃቀም ማለት ነው። አሁን ከቅጥቂት ዓመታት በኋላ ግን የኢትዮ ቴሌኮም ሁላችንም እንደምናውቀው በጣም ፈጣን የሆነ እድገት እያሳየ ነው ያለው። በዚህም የተነሳ የእኛም የቱሪዝም ኢንዱስትሪያችን በኢትዮ ቴሌኮም በዘረጋው የፈጣን የዲጂታል ቴክኖሎጂ አማካኝነት ቅድም ያልኩሽን የቱሪዝም ሳተላይት አካውንት እስከ መዘርጋት ደርሰናል። አሁን አሁንም የሚሰጡን አስተያየት አለ። ምንድነው የሚሰጡት? አሁን ተስተካክላችሁ ከሌሎች አገሮች ጋር ከሌሎች አፍሪካ ሀገሮች ጋር ከሌሎች ዓለማት ጋር የተስተካከለ የሆነ ግንኙነት ፈጥረናል። ፈጣን የሆነ ኢንፎርሜሽን ኤክስቼንጅ አለን። እንደውም ከዛም አልፎ ፕሮዳክቶቻችንን ከማስተዋወቅ ከመሸጥ አልፈን ከረንሲዎቻችንን ይበን ወደ ዲጂታል ለውጠናቸው፣ አለምንም መቸገር እነሱም በፈለጉት የገንዘብ እኛ በጠየቅናቸው ገንዘብ በዲጂታል አማካኝነት ዲጂታል ከረንሲ ይገባልናል። ኤርፖርት እንደደረሱ የሚገርምሽ ነገር መጀመሪያ የምናደርገው ምንድን ነው? የኢትዮ ቴሌኮምን የሲም ካርድ ነው የምናወጣላቸው። እሱን ያወጣሉ፣ በጣም በአጭር ሰዓት፣ በአጭር ደቂቃዎች ውስጥ። ከዛ በኋላ እሱ ሲፈልግ ወደ እኔ፣ እኔም ስፈልግ ወደ እሱ ብር እና የምንጠቀምበትን ከረንሲ በቀላሉ ትራንስፈር የማድረግ እንግዳው ምንም በማያውቅበት መንገድ ይሄ የክፍያው ጉዳይ እነሱን በማይረብሽ መንገድ ሆኗል ማለት ነው። ይሄ ደግሞ ለቱሪዝም እድገት በጣም ትልቅ ነገር ነው። ምክንያቱም አንድ ቱሪስት ወይም አንድ እንግዳ ወደ ሌላ ሀገር ሄዶ ለጉብኝት በሚሄድበት ጊዜ ምንም አይነት ይሄ ዲስተርባንስ፣ የክፍያ ጉዳዮች፣ ይህን ሁሉ ማየት አይፈልግም። የሚፈልገው ሂዝ ሌዠር ታይም የመጎብኛ የመደሰቻ ጊዜው ነው። እኛ ከኪሳችን እያወጣን ስንከፍል ማየትም የለበትም፣ መስማትም የለበትም። ስለዚህ ይሄን ነገር አስቀርቶልናል። ይሄ ደግሞ የነበረውን የቱሪስት ሀስል ቀንሶታል ቀንሶታ ብቻ፣ አጥፍቶታል። ዲጂታል ቴክኖሎጂ ወይም ኢትዮ ቴሌኮም እያደረገ ያለው ነገር በኢትዮጵያ ቱሪዝም ላይ እንደ ጨዋታ ለዋጭ ነገር አንድ አውታር አድርገን ነው ያየ ነው። እኛም ቀሎናል፣ ቱሪስቱም ቀሎታል፣ ማርኬታችንም በጣም ቀሎታል። አንድን ኢንፎርሜሽን ባለው ነባራዊ ሁኔታ ለምሳሌ ኤርታሌ በጣም ሪሞት የሆነ ኤሪያ ነው። እኔ ብዙ ጊዜ የማስጎበኝበት ያንን ሪሞት የሆነ ኤሪያ አክቹዋሊ አሁን በጥቂት ወራት ጊዜ ውስጥ እንትን ገብቶለታል። ምንድን ነው የሞባይል አክሰስ ገብቶለታል። ሞባይል መጠቀም እንችላለን። የኢንተርኔት ሰርቪስ መጠቀም እንችላለን። ስለዚህ ያችን ነባራዊ ሁኔታ ለምሳሌ ኤርታሌ ቢፈነዳ ቮልኬኒክ ቮልኒክ አክቲቪቲ ቢኖር ኢራፕሽን ቢኖር የእሳተ ገሞራ ፍንዳታ እንዳታ ቢኖር ያችን ሁኔታ ለዓለም ሕዝብ ቱሪስቱም እኔም በአጭር ጊዜ ውስጥ መላክ እንችላለን። መላክ ደረጃ ደርሰናል። ያ የኢንተርኔት ሰርቪስ አሁን ያልሽ አይነት ጀኔሬሽን እድገት ካሳየ በአጭር ደቂቃዎች አይደለም በሰከንድ ጊዜ ውስጥ ኤርታሌ በፈነዳች በጥቂት ደቂቃ ውስጥ ለዓለም ሕዝብ የሚሰራጭበትና ዓለም ሕዝብ ደግሞ ተስቦ በጣም ከመሳቡ የተነሳ በሚቀጥሉት ቀናት ውስጥ በሁለት በሶስት ቀናት ውስጥ ኤርታሌ ላይ ሄዶ ያንን ኢራፕሽን ኤክስፒሪየንስ የሚያደርግበት ጉዳዮች ተፈጥረዋል። ሰላም፣ እንዴት ናችሁ? ዮሐንስ ነኝ። በዛሬው ዘመን ቅምሻ ፕሮግራማችን የኢትዮ ቴሌኮም ቴሌብር መተግበሪያችን ውስጥ ገብተን እንዴት የተለያዩ አይነት በተለያዩ ቀን ያደረግናቸውን ትራንዛክሽኖች ወይም ደግሞ የሂሳብ ልውውጦች በዝርዝር በፒዲኤፍም ሊሆን ይችላል እንዲሁም ደግሞ በፎቶ አድርገን እንዴት ኤክስፖርት አድርገን በስልካችን ማየት እንደምንችልና እንዲሁም አንድ ተጨማሪ ቲፕ አሳያችኋለሁ። እሱም ምንድን ነው? በተለያዩ ምክንያቶች ከጓደኞቻችን ጋር ሰብሰብ ብለን ምግብ በልተን ሊሆን ይችላል፣ ክፍያዎችን ከፍለን ሊሆን ይችላል፣ ሱፐርማርኬት ገብተን እቃዎችን ገዝተን ሊሆን ይችላል። ክፍያ ከከፈልን በኋላ እንዴት ያንን ቢል ለጓደኞቻችን ሼር አድርገን እነሱ ክፍያውን አብረውን እንዲከፍሉ እንዴት ቢል ሼር ወይም ደግሞ የቢል ማጋራትን ፊቸር አሳያቸዋለሁ ማለት ነው። አብራችሁኝ ቆዩ። እሺ ተመልሰናል፣ ተመልካቾቻችን። እንግዲህ መጀመሪያ ላይ እንደነገርኳችሁ ሁለት መረጃዎችን ነው ዛሬ የምሰጣችሁ። አንደኛው ከኢትዮ ቴሌኮም ቢል ሼር ከማረጋ ወይም ደግሞ የሆነ ነገር ተጠቅመን እንዴት ቢላችንን ከጓደኞቻችን ጋር ሼር እንደምናደርግ ወይም እንደምንጋራ ነው። ሁለተኛው ደግሞ ያልኳችሁ ከቴሌብር ሱፐር አፕ መተግበሪያችን ላይ ያረግናቸውን የተለያዩ አይነት የሂሳብ እንቅስቃሴዎቻችንን እንዴት ማውጣት እንደምንችል ወይም ሚኒ ስቴትመንት እንዴት በፒዲኤፍ ሊሆን ይችላል፣ በፎቶ ሊሆን ይችላል፣ እንዴት እንደምናወጣ አሳያቸዋለኝ ማለት ነው። አብራችሁን ቆዩ። በድጋሜ ስክሪኑ ላይ እንደምትመለከቱት እንግዲህ ቴሌብር ሱፐር አፕ መተግበሪያችን ላይ ከገባን በኋላ ትንሽ ወረድ ስንል የሂሳብ እንቅስቃሴ ዝርዝር የሚላል እሷን በቀላሉ እንጫናለን። እሱ ላይ ከገባን በኋላ ተመልካቾቻችን ምን እናደርጋለን? ሁለት አማራጮች አሉ። የግብይት መዛግብትና የአጭር መግለጫ የሚላለን። ስለዚህ እንዳልኳችሁ ሚኒ ስቴትመንት ወይም አጭር የሂሳብ መግለጫ ነው እናወጣለን ያልኳችሁ። ስለዚህ እያንዳንዷን ያደረግናትን በአንድ ወር ጊዜ ውስጥ ያደረግነውን እያንዳንዷን ገቢ ወጪ ሂሳብ በፒዲኤፍም ሊሆን ይችላል በፎቶ መልኩም ሊሆን ይችላል፣ በጣም በዝርዝር መልኩ ነው የሚያሳየን ማለት ነው። ስለዚህ በአንድ ወር ጊዜ ውስጥ ያደረግናቸውን እያንዳንዷን የሂሳብ እንቅስቃሴያችንን በአጭር ስቴትመንት ወይም ሚኒ ስቴትመንት በምንለው ያሳየናል ማለት ነው። ስለዚህ የአጭር የሂሳብ መግለጫ የሚለውን ከተጫንን በኋላ ቀነ ገደቦቹን እናስገባለን ማለትም ከየትኛው ቀን ጀምሮ እስከ የትኛው ቀን ያለውን የሂሳብ ዝርዝር ውድድራችንን ነው ማውጣት የፈለግ ነው። ስለዚህ የመጀመሪያ ቀኑን እንመርጥለታለን። በሁለተኛ ደግሞ የመጨረሻ ቀን የሚለውን እንመርጣለን ማለት ነው። የመጀመሪያና የመጨረሻ ቀኑን በትክክል ከመረጥን በኋላ እንዳልኳችሁ እስከ አንድ ወር ጊዜ ውስጥ ነው ማየት የምንችለው እና እሱን ካስገባን በኋላ ለማስቀመጥ የሚለውን ስትነኩት፣ ቀጥታ የአንድ ወር ወይም ደግሞ የሞላችሁትን ያክል ከመጀመሪያ እስከ መጨረሻ ቀን ያሉትን ዝርዝር የሂሳብ ዲቴላችሁን ምን ላይ ያስቀምጥላችኋል? ወደ ጋላሪያችሁ ሴቭ ያደርግላችኋል እንደ ፎቶ ማለት ነው። ወደ ፒዲኤፍም ከፈለጋችሁ ደግሞ በቀኝ በኩል ተንቀሳቃሽ ሰነድ ቅርጸት የሚለውን ስትነኩ ኢሜላችሁን ይጠይቃችኋል። ወደ ኢሜላችሁም መላክ ትችላላችሁ፣ በፒዲኤፍ መልኩ ማለት ነው። የዛሬው ሁለተኛ ወደ ሆኖ መረጃችን ስንሄድ ደግሞ ሂሳብ ማጋራት ወይም ደግሞ የተለያዩ አይነት ክፍያዎችን እንዳልኳችሁ፣ ሱፐርማርኬት ገብተን ገዝተን ሊሆን ይችላል፣ ከጓደኞቻችን ጋር ሰብሰብ ብለን ምግብ በልተን ሊሆን ይችላል። አንድ ሰው ሂሳቡን ቢከፍል ከዛ በኋላ ጓደኛችሁን በካሽ ስጠኝ ወይም ደግሞ ቴሌብር አካውንት ይሄ ነው እንደዚህ ክፈልልኝ፣ በዚህ ያስገባልኝ ከምትሉ ቀጥታ የቴሌብር ሱፐር አፕ መተግበሪያችሁ ላይ ከገባችሁ በኋላ ወይም ደግሞ ሂሳባችሁን ከከፈላችሁ በኋላ የግብይት መልእክቶችን የምታገኙበት ቦታ አለ አይደለ? እሱንም ለማግኘት በቀኝ በኩል ከላይ የኖቲፊኬሽን ሽን ወይም ደግሞ የማስታወቂያ ምልክት አለች አደለ። ልክ እሱን እንደነካችሁ የግብይት መልእክት የሚላለ የግብይት መልእክት ላይ ስትገቡ የከፈላቸው ሂሳቦችን የምታገኙበት ይህም ማለት ደረሰኝ የምናወጣበት ቦታ ማለት ነው። እሱ ላይ ከገባችሁ በኋላ ለምሳሌ ምግብ ሰብሰብ ብላችሁ ተመግባችሁ ከነበረ መጨረሻ ላይ የከፈለው ሰው እዛ ውስጥ ይገባና ያችን የከፈላትን ሂሳብ ክሊክ ያደርጋታል ማለት ነው። ስለዚህ እሱን ክሊክ እንዳደረጋችሁ ቲፕ ለመስጠት፣ ሂሳብ ለማጋራት፣ ደረሰኝ ለማግኘት የሚላል አደለ ሂሳብ ለማጋራት የሚለውን ትጫናላችሁ ማለት ነው። ከዚህ በፊት ቡድን ወይም ደግሞ ግሩፕ ፈጥረን ከነበረ ከነሱ ግሩፖች ውስጥ እንመርጣለን ማለት ነው። ካልሆነ ግን አዲስ አባልን ለማስገባት የሚለውን በመጫን ስልክ ቁጥሮችን እያስገባን ይቀጥሉ የሚለውን እንጫናለን። በመቀጠል የምናደርገው ምንድን ነው? የምንፈልገውን ሰው ያክል ካስገባን በኋላ ከስር እንደምታዩት በዩኤስኤስዲ ወይም ደግሞ ኪዋር ኮድ የሚላለ። ስለዚህ ሰዎቹን የምንጠይቃቸው ሂሳብ እንዲያጋሩን በምንድን ነው ነው። ስለዚህ በዩኤስኤስዲ ካለን ቀጥታ እነሱ ጋር የፑሽ ኖቲፊኬሽን ከላይ ፖፕአፕ ይመጣላቸውና የብሩን መጠን ነግረዋቸው ፓስወርድ እንዲያስገቡ ይጠይቃቸዋል ማለት ነው። ኪዋር ኮድ ከሆነ ደግሞ እናንተ ኪዋር ኮድ ጄኔሬት ያደረግላችሁና ያንን እያሳያቸዋቸው እነሱ ስካን ሲያደርጉ ያንን ቀጥታ ክፍያ እንዲፈጽሙ ወይም ፓስወርዳቸውን አስገብተው ይቀጥላሉ ማለት ነው። በስተ መጨረሻ እንግዲህ ይህንን ዩኤስኤስዲ አሁን ለምሳሌ የዩኤስኤስዲ መርጠን ከነበረ ወደ እነዚህ ያስገባናቸው ስልክ ቁጥሮች ላይ ወዲያው ምን ይመጣላቸዋል? ኖቲፊኬሽን ከላይ ዋትሳፕ ይመጣላቸዋል ማለት ነው። ልክ ኖቲፍኬሽኑ ወይም ደግሞ የፑስ ኖቲፍኬሽኑ እንደመጣላቸው ፓስወርዳቸውን አስገብተው ሴንድ ሲሉት ቀጥታ እናንተ ከከፈላችኋቸው ውስጥ እንግዲህ ሂሳብ ተጋርተዋል ማለት ነው። ለምሳሌ ሁለት ሰው ከነበረ የላካችሁት እርሶ ሶስተኛ ከነበሩ እኩል እኩል አድርጎ ለ ሶስት መቶ ብር ከፍላችሁ ከነበረ መቶ መቶ ብር ይከፍላሉ። እርሶ መቶ ብር ብቻ ነው የከፈሉት ማለት ነው። ስለዚህ በተለያዩ አጋጣሚዎች ሰብሰብ ብለን እቃዎችን ስንገዛ፣ ምግቦችን ስንመገብ፣ የተለያዩ አይነት ነገሮችን በህብረት ስናደርግ በቀላሉ እንዴት ቢላችንን ሼር እንደምናደርግ ወይም ደግሞ ቢል መጋራት የሚለውን የኢትዮ ቴሌኮም ቴሌብር ሱፐር አፕ መተግበሪያችን ላይ ገብተን ያለውን ፊቸር አይተናል ማለት ነው። ስለዚህ ተጠቀሙበት፣ ደስ የሚል ፊቸር ነው። በዛሬው ዘመን ቅምሻ ፕሮግራማችን ከኢትዮ ቴሌኮም ቴሌብር ሱፐር አፕ መተግበሪያ ጋር የተያያዙ ሁለት መረጃዎችን አይተናል። የመጀመሪያው ምንድን ነው? እንዴት አጭር የሂሳብ መግለጫ እንደምናወጣው ወይም ሚኒ ስቴትመንት ያልነውን ከቴሌብር ሱፐር አፓችን ላይ እያንዳንዷን የሂሳብ እንቅስቃሴያችንን ማውጣት እንደምንችል አሳይቻችኋለሁ። በሁለተኛ ደረጃ ደግሞ እንዴት ከጓደኞቻችን ጋር ሰብሰብ ብለን ከወዳጅ ዘመዶቻችን ጋር ያወጣነውን ወጪ በቴሌብር የከፈልነውን ሂሳብ እንዴት መጋራት እንደምንችል ሼር እንደምናደርግና ሂሳብ እንዴት ሼር እንዲያደርጉን እንደምንጠይቅ በኪው አር ባርኮድ እንዲሁም በዩስኤስዲ አይተናል ማለት ነው። በቀጣይ ሳምንት የዘመን ቅምሻ ፕሮግራማችን ደግሞ እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጠቃሚ መረጃዎችን እየላችሁ ቀርባለሁ። ከፕሮግራሙ ጋር አብሬያቸው የነበርኩት ዮሐንስ አለፎም ነኝ። እስከ ሳምንት መልካም ሳምንት፣ መልካም ጊዜ። ሰላም፣ እንዴት ናችሁ? ዮሐንስ ግርማ እባላለሁ። ዛሬ በዘመንና ቴክኖሎጂ ፕሮግራማችን ላይ በቴክኖሎጂ ዘርፍ ላይ ያሉ ህይወታችንን በተለያየ መልክ የሚያገልልን ለስልካችን የተለያዩ አፕሊኬሽኖች ወይም ሴቲንጎች ልንመለከት ይሆናል። ወይም ደግሞ ኮምፒውተር ላለን የተለያዩ ድረገጾች፣ ሶፍትዌሮች፣ እነዚህ ሁሉ እዚህ ፕሮግራማችን ላይ እናያቸዋለን። አብራችሁን ቆዩ። በዛሬ ፕሮግራማችን ላይ የምንመለከተው የሁሉም ሰው አንድሮይድ ስልክ፣ በተለይ በተለይ የሳምሰንግ ስልክ ላይ የቨርቹዋል አሲስተንታችን እንዴት ሙሉ ኬፐቢሊቲውን መጠቀም እንደሚችሉ ነው። አሁን ይህንን ቪዲዮ በምቀርጽበት ጊዜ አንድሮይድ ስልኮች ቨርችዋል አሲስተንታቸው ጀሚናይ ይባላል። እና ጀሚናይን እንዴት አክሰስ ማድረግ እንደምችሉ ምን ምን ፊቸሮች እንዳሉትና እንዴት ሴታፕ አድርጋችሁ የእናንተን ህይወት እንዴት ማቅለል እንደምችሉ እዚህ ፕሮግራማችን ላይ እናያለን። አሁን ሳምሰንግ ስልኮች የቨርችዋል አሲስተንት ጀሚናይን ለመጠቀም ማድረግ ብቻ ያለባችሁ ፓወር በተናችሁን ሆልድ ስታደርጉ ነው። ሌሎች አንድሮይድ ስልኮች የራሳቸው ቨርዥን ኦፍ ኤአይ አሲስተንት ሊኖራቸው ይችላል፣ ግን ሁሉም አንድሮይድ ስልኮች ጄሚናይ አብሮት ይመጣል። ሌሎች አንድሮይድ ስልኮች የራሳቸው ስፔሻል ባትን ስልካቸው ላይ ሊኖር ይችላል። እሱን ፊቸር ኢኔብል ለማድረግ ግን ሳምሰንግ ስልክ ካላችሁ ፓወር ባትኑ ሆልድ ስታደርጉት ጄሚና ይበራል። ጄሚናይን ለመጀመሪያ ጊዜ የምታበሩ ከሆነ አጭር የሆነ ቱቶሪያል አለ እዛው ስልካችሁ ላይ ጀሚናይን ሴት አፕ ለማድረግ። እሱን አድርጋችሁ ስትጨርሱ እኔ ፐርስናሊ ሶስት የምወዳቸው ፊቸሮች አሉ የሚጠቅሙኝ፣ እዚህ ፕሮግራም ላይ እናያቸዋለን። አንደኛው እና የምወደው የጀሚናይ ፊቸር ቴክስት ቱ ኢሜጅ ጀኔሬት ያደርግላቸዋል። ስለዚህ ጀመናይን አብረታችሁ እዛው ቴክስት ባሩ ላይ የምትፈልጉትን ፕሮምፕት ትሰጡታላችሁ የምትፈልጉትን ኢሜጅ ጀኔሬት እንዲያደርግ። እሱን ካልፈለጋችሁ በድምፃችሁ የኦዲዮ ምልክቱን ነክታችሁ ምን አይነት ኢሜጅ ጀኔሬት እንዲያደርግላችሁ መስራት ትችላላችሁ። የዚህ ፊቸር የተለያዩ አፕሊኬሽኖች ልትጠቀሙ ትችላላችሁ። አንዳንድ ሰዎች የራሳቸውን ኢሜጅ አፕሎድ አድርገው ይህንን ኢሜጅ እንዲያስተካክልላቸው ባክግራውንዱን ወይም ስታይሉን ሙሉ ለሙሉ ፎቶአችሁ እንዲቀይር ማድረግ ትችላላችሁ። ኢንቴሪየር ዲዛይነሮች ካላችሁ ደግሞ ፎቶም ሰታችሁ ይህንን ፎቶ በዚህ መልክ እንድታሳምሩ፣ እንደዚህ አይነት ሶፋ ወይም ወንበር እንድታስገባልኝ እዚህ ክፍል ውስጥ ማድረግ ትችላላችሁ። ሁለተኛው ፊቸር ደግሞ የጀሚናይ ላይ የምወደው በተለይ ለተማሪዎች ይጠቅማል ብዬ አስባለሁ። ስለዚህም የጀሚናይን ፕላትፎርም እንደከፈታችሁ የስልካችሁን ካሜራ አክሰስ እንዲያደርግ ፐርሚሽን መጠየቅ ትችላላችሁ። ከዛ በኋላ ተማሪዎች የእናንተን ኖትቡክ እዛው ፊት ለፊቱ ልታሳዩ ትችላላችሁ ወይም ፎቶ አንስታችሁ ያንን ፎቶ አፕሎድ አድርጋችሁ ጀመናይም አስጠኑኝ ማለት ትችላላችሁ። ስለዚህ ጀመናይ ያንን ፎቶ ወይም ካሜራችሁን የምታሳዩትን ነገር ኖት አንብቦት እንዴት በቀላሉ አድርጎ ያንን ኖት የተጻፈውን አስረድቷችሁም ከዛም በተጨማሪ ኩዊዝም እንዲያደርጋችሁ ማድረግ ትችላላችሁ። ጀመናይ ካሜራውን አክሰስ በማድረጉ እሱን ብቻም ሳይሆን የተለያዩ ፕሮዳክቶች ኦንላይን የት እንደሚገዛ እና ዋጋውን ለማየት ወይም የተለያየ አትክልት ካላችሁና የዚህን አትክልት ስም ምን እንደሆነ ኦንላይን ሰርች አድርጎላችሁ ያንን የፕሮዳክቱን ፕራይስ ያወጣላቸዋል። ሶስተኛው ፊቸር ጀመናይ ፕላትፎርም ላይ የምንመለከተው መልቲ ታስኪንግ ላይ የሚያተኩር ነው። ይሄ ማለት ምንድነው ብላችሁ ብጠይቁኝ ለምሳሌ ጀመናይን አንድ የሬስቶራንት ሬኮሜንዴሽን ፈልጋችሁና ለጓደኞቻችሁ ያን ሬኮሜንዴሽን ሊንኩን እንድትልኩ ከፈለጋችሁ ጀመናይን ከፍታችሁ የዚህን ሬስቶራንት ሬኮሜንዴሽን ለዚህ ጓደኛ ቴክስት ላኩ ብላችሁ መጠየቅ ትችላላችሁ። ስለዚህ ጀመናይ ባክግራውንድ ላይ ኦንላይን ሰርች አድርጎ የምትፈልጉትን ሬስቶራንት ከዛ ለአንድ የምትፈልጉት ጓደኛ በኖርማል ቴክስት ይልክላቸዋል። እነዚህ ሶስት የጀመናይ ፊቸር ዛሬ ሜንሽን ያደረግኩት ቢያንስ በቀን አንዴ ሳልጠቀም አላልፍም። ስለዚህ ሁላችሁም አንዱ የስልክ ያላችሁ በተለይ ይህን ነጻ ቨርቹዋል አሲስተንታችሁን ተጠቅማችሁ ህይወታችሁን ማቅለል ትችላላችሁ። ስለዚህ ቀጣይ ቪዲዮቻችን ላይ ደግሞ ሞር ጀመናይ አዳዲስ ወይም እዚህ ፕሮግራማችን ላይ ያላዋራናቸው ፊቸሮች ካሉ ቀጣይ ቪዲዮ ላይ እናያለን። ተመልካቾቻችን በየሳምንቱ ቴክኖሎጂ ነክ በሆኑ ርዕሰ ጉዳዮች ወደ እናንተ የሚደርሰው የዘመንና ቴክኖሎጂ ፕሮግራማችን የዚህ ሳምንት እየተከታተላችሁትን ይመስል ነበር። ሳምንት በአዳዲስ ርዕሰ ጉዳዮች ወደ እናንተ እንመጣለን። መልካም ሳምንት።